እጅግ በጣም ያሳፍራል። በጣም ያሳዝናል። በጣም ያናደዳል። የገዛ እህቴ ለአረብ ሸጠችኝ ማ ወይንም ቪዛ ወይንም ግሪን ካርድ የመኖሪያ ፍቃድ አሰራልሻለሁ ብሎ ህይወቴን አመሰቃቀለው የገዛ እህቴ ሸጠችኝ። አረቦች ለካም ኢትዮጵያውያኖች መጥፎዎች፣ እብዶች፣ እነሱ ጨካኝና አረመኔ ናቸው የሚሉና ለራሳችን ዜጋም እንደማንሆን እራሳችን ለእነሱ አሳልፈን እንደምንሰጥ ለካም ስለተገነዘቡ ነው። ለዚህ ለዚህ ማለት ነው። ህይወቴን አበላሸው። ድንግልና ክብሬን እነጠቀኝ። እኔ አንድ የማይንዳንድ ሀሳብ ይዤ ከመጣሁ ስለ ሰላምታ እንኳን ፊቴን ፈታ አድርጌ መግባት አልችልም። እስኪ ትንሽ ልረጋገ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሳባ ኢትዮቲ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዝት ይበለሁላችሁም። ዛሬ ደግሞ የእውነት እጅግ በጣም ያሳፍራልኝ እጅግ በጣም ያናድዳል ያማል፣ ማለት ነው የእውነት። ኧረ እንጃ ወዴት እየሄድን ነው? ምን እየሰራን ነው? ምንድን ነው ያደረግ ነው ያለ ነው? በጣም ያሳዝናል የእውነት ማለት ነው፣ እጅግ በጣም ማለት ነው። ይሄን ለማሰራት የመኖሪያ ፈቃድ ወይንም ግሪን ካርድ ወይንም ቪዛ ለማሰራት ህይወትን አሳልፎ መስጠት፣ ለሆዳችን ብለን ሰው እናሰድባለን፣ ሀገር እናሰድባለን። ጣጣውን ወይንም ጉድን ያመጣው ይሄ ነው። የመኖሪያ ፈቃድ ቪዛ ወይንም ኢቃማ ለማሰራት ለሁለት አመት ተብሎ ማለት ነው። የገዛ እህቷ ያገሯ ልጅ ማለት ነው የገዛ እህቷ ያገሯ ልጅ ለአረብ ወንድ የሸጠቻት ከኢትዮጵያ በህገ ወጥ ያመጣሉ እህቶቻቸውን። ከዛ በኋላ ለአረብ ወንድ ይሸጧቸዋል ማለት ነው። የራሳቸውን ንግድ መነገጃ ቢዝነስ ያደርጓቸዋል ማለት ነው። የሚገርማችሁ ነገር ምንም የሚያውቁ ገና ህጻናት ልጃገረድ ወደ አረብ ሀገር ይመጣሉ። በኋላ ግን የድንግልና ጥም የድንግልና ውሃ ጥም ያለባቸው አረቦች በተለይ መስሪ ወንዶች ማለት ነው፣ በጣም እጅግ መጥፎዎች ናል። በደካማ ጎናችን ገብተው እኛም በምን እንደሚያጠቀሙን ስለሚያውቁ እኛም በደካማ ጎናችን ገብተው እንዲሁም ደግሞ ለሆዳቸው ለጥቅም ባደሩ በሀገራችን እህቶቻችን ደላላዮች ማለት ነው ህይወታችን እያመሰቃቀሉና ህይወታችን እያጣና ያለ ነው። ይቺ ልጅ አሁኖን ነገር መቋቋምና የደረሰባትን ነገር እስካሁን እንደስታስበው ማለት ነው እጅግ በጣም እየዘገነናት ነው ያለው። እንደዛ ብላ ወጣች። ከመጀመሪያው ጀምሮ እስከ መጨረሻ የሆነውን አንድ በአንድ ነግራቸዋለሁ ማለት ነው። እንግዲህ ያመጣቻ ደላላይ ናትኝ ልጅቷ ገና ህፃን ናት። አስራ ስምንት ዓመት እንኳን የሚሞላት አይመስለኝም። ገና ህፃን ናት፣ ፒክቸር ላይ ፎቶ ላይ እንዳየዋትኝ ገና ህፃን ናት ማለት ነው። ከዛ በኋላ ኢትዮጵያን ሴት የሚፈልጉ በተለይ ደግሞ ልጃገረድ የሆኑ ሴቶችን የሚፈልጉ ብዙ አረቦች አሉና ኢትዮጵያውያን ወይም ደግሞ በራሳችን እህቶቻችን ደላላዮች ለጥቅም ለሆዳቸው ባደሩ እነሱ ናቸው የሚሸጧቸው ማለት ነው። እሷ ቋንቋ አታቅም፣ የሚሆነው ነገር አታቅም፣ ገና ናት ማለት ነው። ስለዚህ የሚሆነውና የሚፈጠረው ነገር አታቅም። አምናት እሷ እንደ እህቷ አይታት፣ አምናት ስራ ምታስገባት መስሏት ነበረ። ነገር ግን የምታሰራ ስራ እጅግ በጣም የሚዘገንንና ከሰው የማይጠበቅ በተለይ ደግሞ ከሴት ልጅ የማይጠበቅ ነው ማለት ነው። ይኸው እንደሚታወቀው የመኖሪያ ፍቃድ ለማሰራት ሶስት ሺና ሶስት ሺህ አምስት መቶ ብር ብቻ ነው የሚጨርሰው ነገር ግን እናንተ ከፊል ቤት ያልሆናችሁ ጣፍታችሁ ወይም ደግሞ በህገ ወጥ የመጣችሁትን ሌላ ሰው እንዲሰራላችሁ ስጠይቁት ማለት ነው፣ እጅግ በጣም ብዙ ብር ነው የሚጠይቃችሁ። ስለዚህ ያንን ብር ደግሞ የት ማምጣታችሁ ማስተራታችሁልን ማለት ነው። እናም ይሄ ሰውዬ ይሄ መስሪ አረብ ማለት ነው ያደረገው ምንድነው የኔ ቆንጆ የኔ ማረን ያሰራልሽ አለ። ምንም ችግር የለውም እንደ ልጄ ነው የማይሽ፣ አንቺ ገና ሕፃን ነሽ፣ እና ምንም ችግር የለውም ለራሴ ለነፍሴ የተወኝኛለሽ ብሎ ነፍሱ ይጥፋና ገሃነም ያስገባውና፣ ምንስ በሰው መፍረድ አይቻል የሚቀርበለው ኢየሱስ ክርስቶስ፣ እኔ ማነኝና። እና እንደዚህ ብሎ እሽ አለችው። ከዛ መነችው። እቺ ልጅ ገና ሕፃን ናት። ይሄ ሰውዬ አባቷ ይሆናል። እና በጣም አመሰግናለሁ ብላ ማለት ነው ብር የለኝም ምናምን ስትለው፣ ችግር የለውም ሰርታች ትከፍልኛለች። እኔ ወረቀቱን ካሰራውልሽ በኋላ ከሰራሽ በኋላ ስራ ከገባሽ በኋላ በየወሩ ቀስቀስያሽ ትከፍልኛለች ሲላትኝ፣ እውነት መሰላትኝ። ማንኛውም ሰው እውነት ይመስለ፣ እኔ ራሱ እንዲህ ቢሉኝ እውነት ይመስለኛል። እሺ ብላ ገባችበት። ነገር ግን ግንሱ የራሱ መጠቀም ያደረጋትኝ። ይቺ ልጅ ምንም አይነት ወንድ አታውቅም ልጃገረድ ነበረች በሰዓቱ ማለት ነው። ደግሞ እኮ ለአንድ ሁነው አይደሉም ሁለት ሁነው ነው። እንስሳ ነው እንስሳ እንስሳ ነው የእውነት። አንዱ ሲጨርስ አንዱ ደግሞ እንጂ የሰው ልጅ አንድ ትሴት ስሜታዊ የሆነም ስሜታዊውም ሳይሆን አንዱ ሲጨርስ አንዱ ይሄን እውነት ከሰው የማይጠበቅ ነው ማለት ነው። እጅግ በጣም ከሰው የማይጠበቅ ይኸው ነው የሚገርመው። በተለይ እዚህ አገር ወንዶች ሚስቶቻቸውን እንኳን ማለት ነው መኪና ውስጥ ወደዚህ ዘውር ሲሉ፣ ወደዚህ ዘወር ሲሉ እንዳዘሩ ምን እያያችሁ የሚል ወንዶች። ነገር ግን እየተፈራረቁ ባንዲት ሴት እንደዚህ ሲያደርጉ እጅግ በጣም ያማል ማለት ነው። ሆኖም ግን አውጥቶ አልጣላትም። የኢትዮጵያ ወንድ ቢሆን ምናልባት አውጥቶ ሊጥላት ይችል ይችላል ነበር፣ አውጥቶ አልጣላትም። ከዛ በኋላ ለደላላ ደወለ። እንደዚህ እንደዚህ ነው አለ። እሷ ደግሞ ችግር ይፈጠርብኛል ወይም ደግሞ እያዛለው የሚል ጥርጣሬ የነበራት መሰለኝ ልዩቱን እንኳን ለማየት ፍቃደኛ አልነበረችም። እሱ ሲደውልላትም አድራሻውን ሁለመናውን ነገር አጠፋች። ከዛ በኋላ እኔም የሚመለከተኝ ነገር የለም ከአሁን በኋላ ከምትጅበት መሄድ ትችያለች ብሎ የተወሰነ ፍራንክ ሰጣትና ሄደች። ከዛ በኋላ ይህንን ፋይል ወይም ይህንን መረጃ የሰጠችኝ የሴት አገኘቻት። በጣም የተባረከች ሴት ናትኝ፣ ኢትዮጵያዊ ናትኝ፣ ለረጅም ዓመት አረብ ሀገር የሰራች ናትኝ። ከዛ በኋላ ስታያት ሰላማዊ ወይም ደግሞ ችግር የገጠማት ምናምን የምትመስለው እንዳለ እንበዋ በዚ የወረደበት ምናምን ነገር እንዲዘወረ ስትል በጣም ያስደነገጥቻት፣ ምን ነው ሰላም ነሽ ወይ ኢትዮጵያዊ ነሽ ወይ ብላ ጠየቀቻት። ልጅቱ ቀይ ናትኝ፣ በጣም ታምራለች። ፒክቸር ላይ እንዳየዋት ማለት ነው። በጣም ቆንጆ ነች። ኢትዮጵያዊ ሴት ራሱ አትመስልም፣ በጣም ነጭ ናት ማለት ነው። እና ይቅርታ ኢትዮጵያዊ ነሽ ምናምን አለቻትኝ። እና አሁ ኢትዮጵያዊ ነ ብላ ያለውን ነገር እንዳለ በዝርዝር አወሩ። ከዛ በኋላ ቤት ወሰደቻት፣ ያለውን ችግር ያለውን ነገር እንዳለ አንድ ባንድ ነገረቻት። ከዛ በኋላ ምንም ችግር የለውም ብላ በጣም ተረዳቻትኝ፣ ከቤቷ ወሰደቻትኝ። እንግዲህ ያቺ ሴት ባልም አላት ልጆችም አላት እዚህ ሀገር ማለት ነው። ኢትዮጵያዊ ናትኝ። እንደዚህ አድርጋ አንዷ እህቷ ስሸጣት አንዷ ደግሞ ወደ ቤቷ አስገባቻትኝ። ወዲያው እንደተገናኙ የደረሰባትን ግፍ እና የደረሰባትን መከራ እንደጠየቀቻት። ከዛ በኋላ ግን ከቤት ከገባች በኋላ ልጅቱ ምንም አይነት መናገር አትችልም። በቃ በጣም ደንግጣለች። እዛ የተወሰነ ቀን ዝም አለቻት። ከዛ በኋላ በጣም ደስ ያለኝ ጊዜ ጋር የእውነት ሁላችንም አንድ አደለንም። እንደ መልካችን ጸባያችን ይለያያል፣ ባህርያችን ይለያያል። ነገር ግን ይቺ እህቷ ምንድን ያደረገች እንዳለ ቃሏን ወሰደች፣ መረጃ ተሳሰበሰበች ከልጅቱ የወሰደችውን ቃል ወይም ደግሞ የወሰደችውን ማስረጃ ለፖሊስ አንድ ማን እንደምታቀርብና ይህንን ግፍ ይህንን ስቃይ ይህንን ከህሊና የማይጠፋ ዘግናኝ ነገር የፈጠረባትን ግለሰብ በቁጥጥር ስር እንደምታውለውም ቃል ገባችላትኝ። እንዲሁም ደግሞ የሸጠቻትን እህቷን እህቷን ደላላይዋን ወይም ደግሞ የአገሯን ልጅ እህቷን ማለት ነው እሷንም ለህግ እንደምታቀርባት ማለትም በዚች እህታችን የፈጸመችባትን ግፍ ግፍና በደል ስቃይ ማለት ነው በሌላ እህቶቻም ደግሞ እንደምትፈጽም ምንም ጥርጥር የለውም። ስለዚህ እንደዚህ አይነት ሰው ለህግ መቅረብ አለበት። ብዙዎችን ህይወት እንዳበላሸች እሷ በነፃነት መኖር የለባትም። ብዙ እህቶች በውስጥ መስመርም ማለት ነው ብዙ ደላላዮች እህቶቻቸው ማለት ነው በተለይ በሴት ደላላዮች ኢትዮጵያውያን በግድ የተለያዩ ነገሮች እንዲፈጽሙ የሚያስገድዷቸው አሉ። ለአረብ ወንዶች እየሸጡ ድንግል ሴት የሆኑትን ደግሞ ድንግል ጥም የድንግል ውሃ ጥም ላለበት አረብ ወንድ እየሸጡ እጅግ በጣም ዘግናኝና ከሰው የማይጠበቅ ስራዎች እየፈጸሙባቸው ያሉ እህቶቻችን አሉ። ፈጸሙ ዘግናኝ ነገር በሌሎች እህቶቻችሁ እንደ ደገም ለምንድን ነው እና ለሌሎች ሸቶቻችሁ እንዲያስተምር ሚዲያ ላይ መውጣት የለበትም? ስሏቸው አሁን በጣም ነው የፈሩትኝ፣ ይገሉናልኝ፣ ለኛ ያሉት። በአንዳንዶች ሸቶቻችን እኮ ይሄን ዘግናኝ ወይንም ደግሞ አፀያፊ ስራ እየተፈጸመባቸው ነው ያለ። አሁንም ድረስ ከዛው ቤት ተቀምጠው በፈለጉት ጊዜ እንደሱ ጋር እየተኙ በፈለጉት ጊዜ እንደፈለጉ እያረጓቸው ነገር ግን ቁስላቸውን ስብራታቸውን በውስጣቸው ይዘው ነገር እንኳን አይችሉም። በውስጥ መስመር እንኳን ማለት ነው ቮይስ ሲልኩልኝ እኔ ማለት ነው ለሌሎች እህቶቻችሁ ማስተማሪያ እንዲሆን ለምን በሚዲያ አላቀርበው? አይዛችሁ አምስል በጣም ነው የፈሩት። እንዲሁም የላኩልኝ ቮይስ ራሱ ወዲያውኑ ነው ያጠፉት። ፈሩ ማለት ነው የመለቀባቸው መሰላቸው ማለት ነው። ነገር ግን እኔ ይህንን አላደርግም። እኔ በተቻለ መጠን እነሱን ለመርዳትና የእነሱን ሀሳብ ወይም ደግሞ የእነሱ ጭንቀት ለመካፈል ነው የምፈልገው እንጂ ካለ እነሱ ፍቃድ እኔ ምንም አይነት የእነሱን ገመና አላወጣም ማለት ነው አንዳንዶቻችን የምንረዳ እነሱ ፍላጎት ኑሯቸው ይሄን ነገር እንደፈጸሙ ይሄንን በራሳቸው ፍላጎት እነሱ ፍላጎት ኑሯቸው ወደውት ይሄንን ቆሻሻ ወይም ደግሞ ይሄንን ዘግናኝ ስራ እንደፈጸሙ የምታስቡ አትጠፉም ከመቶ አንድ ማለት ነው ስለዚህ እነሱ ደግሞ የሰው መሳለቂያ የሰው መሳቂያ እንዲሆኑ አይፈልጉም የራሳቸው የተሸከሙት ቁስል የራሳቸው የተሸከሙት ችግርና አበሳ መከራ ይበቃቸዋል ማለት ነው። ስንተውቶቻችን ናቸው በዚህ ውስጥ ያሉ ናቸው በአረብ ወንዶች በአሰሪዎቻቸው ልጆች እየተደፈሩ ጥቃት እየደረሰባቸው፣ ስንተቶቻችን ናቸው ሳይፈልጉ የአረብ ዲቃላ ተሸክመው የአረብ ፅንስ በሆዳቸው ይዘው ያሉ ማለት ነው። ምናልባት አንድ ቀን ለህግ ማጋለጣቸው አይቀርም ሲሉ ያለግድ ግድ በወድ እንዲያስወርዱ ያደርጓቸዋል። ያደረጓቸዋል። በዛ ላይ ብዙዎቻቸው ህይወታቸው የሚያልፋለን። ወንዶቹ ደግሞ በራሳቸው ፍላጎት ለማስወረድ ይሞክራሉ እንዲው በፈጠራችሁ በአረቦች እኮ አይፈረድም። የገዛ እህታችን የገዛ ዜጋችን አሳልፎ ከሰጡና እነሱማ ተመስገን ብለው እጅ ስመው ነው የሚቀበሉ። የገዛ ዜጋችን የራሳችን እህት አሳልፋ ከሰጠችና እንዴት በአረቡ እንፈርዳለን? በእሷ እንፈርድም። ለምን አሳልፋ የሰጠችና እሷ ናት። እኛ በራሳችን ብንከባበር፣ እኛ ራሳችን ብንፈቃቀር፣ እኛ የራሳችን ወዳጅ ባንሆን ኑሮ ሲጀመር እኮ ማለት ነው ሲጀመር እኮ አረቦች የሚጠሉነ ለዚህ ነው። ኢትዮጵያ ለራሳቸው ዜጋ አይሆንም። እነሱ አውሬዎች፣ ጨካኞች፣ እብዶች እነሱ ህይወት የሚያጠፉ እነሱ ነፍሰ ገዳዮች ናቸው ብለው እኮ ቢያስቡ አይፈ- ለምን እያዩ ነው የምናደርገውን ነገር። ሌላ ሀገሮች የራሳቸውን ዜጋ አሳልፈው ለወንድ ይሸጣሉ? አይሸጡም። ቢሆንም እንኳን ማለት ነው ጠቀም ባለ ብር ነው አሳልፈው የሚሰጧቸው የነሱንም ህይወት ለራሳቸውን የእነሱንም ህይወት የራሳቸውንም ህይወት የሚቀይር ማለት ነው። እኛ ግን ወረቀት ለማሰራት ብለን ማለት ነው ክብራችን የሴትነት ማድረጋችን ህይወታችን አሳልፈን የምንሰጥ ነና። ቆይ ግን ለምንድን ነው ይህን ስላችሁ ማለት ነው። ይችን እህቴን እየውቀስኩ አይደለም። ችግሩ የደረሰባትን የችግሩ ሰለባ ወይንም ደግሞ ያደገው ተጠቂ የሆነችውን እህቴን እያልኩ አይደለም። እሷ አታቅም አሳልፋ ነው የሰጠቻት እህቷ የራሷ የአገሯ ልጅ። አንቺም፣ አንተም እኔም ሁላችንም አንድ ነን፣ እህታማቾች ወንድማማቾች ነን። ለምንድን ነው ራሳችሁ እህት ላይ እንዲደረግ እንዲፈጸም የማትፈልጉትን ነገር በሌላ እህታችሁ ላይ እንዲፈጸም ወይንም ደግሞ ሌላ እህታችሁን አሳልፋችሁ የምትሰጡ ለገንዘብ? ለምንድን ነው ለምንድነው ህይወቷ የምታበላሹት? ይቺ ልጅ እኮ በዛን ሰዓት ነፍሰ ጡር ትሆን ትችላለች። ይችልጅ በዛን ሰዓት ልታረግዝ ትችላለች። በሽታ ሊኖር ይችላል። ቫይረስ አለ፣ የተለያዩ በሽታዎች አሉ፣ በደም ማለት ነው። የነዛ በሽታዎች ተጠቂ ትሆናለች። እሰራለሁ ብላ በቤተሰብ መጥቀም ቀርቶ ለራሷ እንኳ ሳትጠቀም ወደ ሀገሯ አልትገባ ነው። ነገራችን ላይ ያስጠጋቻት ወይም ደግሞ የወሰደች እህታችን እስካሁን ድረስ ሐኪም ቤት አልወሰደቻትም። ብዙ ውስብስብ ያሉ ነገሮች እንደሚገጥማት እና ብዙ አስቸጋሪ ነገሮች እንደሚገጥሟት ስላሰበች ማለት ነው እንዴት እንደምታረግ በጣም ግራ ገብቷታል። ነገር ግን አሁንም ቢሆን ተስፋ አልቆረጠችም። እያመቻቸች ነው ያለች ፖሊስም እንዲረዳትና በተለይ ደግሞ የሕክምና ምርመራዋ ዋና ፋይል ወይም ዋና ማስረጃ ነው ጥቃት እንደደረሰባትና እንደተደፈረች ማለት ነው። ሌላው ደግሞ ልዩቱ ቅጂ ቮይስ አላትኝ ደላላዋ ከዛ ሰውዬ ጋር ስታወራ ከአረብ ወንድ ጋር ስታወራ የነበረ በሚስጥር የቀዳችው ቮይስ አለ። ምስል ሳይሆን ቮይስ ማለት ነው፣ እሱም አለ። ስለዚህ ሰብሰብ አድርጎ ይሄንን በጣም ጥሩ መረጃ እንደሚሆን እንግዲ እህታችን ነግራኛለች ማለት ነው። እዚህ አጋጣሚ ለዚች እህታችን እጅግ ከልብ እንደምናመሰግን ሁላችን መግለጽ አለብን። በጣም እናመሰግናለን። እንግዲህ እንዳንቺ አይነት ሰዎችን ፈጣሪ አብዝቶ ይፍጠርልና ያብዛልን እንላለን። በእኔም በተከታዮቼም ስም እጅግ ከልብ የኔ የማመሰግነው እርግጠኛ ነኝ እናንተም እንደምታመሰግኗትና እናንተም ደግሞ ለሷ ትልቅ ክብር እንዳላችሁ ማለት ነው። እኔ ያበላሸውን ሰው ወይም ደግሞ ይህንን ዘግናኝ ድርጊት የፈጸሙባትን ሰው ለሕግ እንደምታቀርባቸው እንግዲህ እህታችን ባለሙሉ ተስፋ ናትኝ። ፈጣሪ ከእሷ ጋር ይሁን። እኛም ከጎኗንን ማለት ከእሷ በሚደርሰኝ ያለውን መረጃ እየተከታተልኩ የማቀርብላችሁ ይሆናል። ሁላችሁም ደግሞ የራሳችሁን ሀሳብ ኮሜንት ላይ ጻፉ። እንዲሁም ደግሞ ልጅቱ እየገባችም ታነባለች ማለት ነው። ለእሷ ጥንካሬ ይሆናታለኝ ማድረግ ያለባትን እና መወስን ያለባትን እንዲሁም ደግሞ ያስጠጋቻት እህታችን ምን አይነት ነገሮችን ማድረግ እንዳለባት በፈጣሪ ስም ላችኋል ያለው ኮሜንት ላይ ጻፉላት ማለት ነው። በአካል እንኳን ተገኝታችሁ እሷን ማገዝ ባትችሉ ጥሩ ጥሩ ሀሳቦችን እንደምታመነጩና እሷም ደግሞ የገባች አይታ ምን አይነት ነገሮችን ማድረግ እንዳለባት፣ እንዴት ለህግ ማቅረብ እንዳለባት፣ እንዴት ነገሮችን ማስኬድ እንዳለባት በእርግጥ ራሷም የምታውቀው ወይ ደግሞ እኛም ደግሞ በሀሳብ እንረዳት ይገባል ማለት ነው። ስለዚህ ያለውን ነገር ደግሞ አንድ ላ የተከታተልኩት መረጃ ለናንተ አደርሳለሁ እላለሁ። እናንተ ደግሞ በሐሳብ ሐሳባችሁ አይለየን ነበር። በሌላ መረጃዎች ተመልሰን እንገናኛለን።